ቤተሰቦቻችን አዳዲስ ነገሮች ለእናንተ ይጠቅማሉ ብለን የምናስባቸውን ነገሮች የምናሳያችሁ ብታዩት ሰዓት ላይ ያለ ነው እስከ ዛሬ በብታዩት ከማሮጋ ከማሮ ጋር ነበር ምን ሄደው ለዛሬ ግን ሀዩን ይዣት የመጣሁት ሀዩቲ ይዤሽ መጥቻል ሀዩቲ ማስጨረስ የምትፈልገው አንድ ጉዳይ እንዳለ ተነግረኛለች ብዙ ጊዜና ግን ስላልተሳካላት ዛሬ እንዳጋጣሚ

አገልግሎት ተጠቃሚዎች በጣም እፎይታ የሚሰጥ ተቋም ነውእና ስድስት ወር አካባቢ ነው ከተጀመረ። ግን በዚህ በስድስት ወር ውስጥ ወደ 23 ተቋማትና ከ170 በላይ አገልግሎቶች ይሰጣሉ። ሁሉም አገልግሎቶች የሚሰጡት በቃ ሰው የሰዎችን እረፍት የሚሰጡ ፎይ የሚያስብሉ አገልግሎቶች ናቸውና አንቺም ብቻ አይደለሽም። እኔም ዛሬ ማስጨርሰው ጉዳይ አለ። ቤተሰቦቻችን የው ዶክመንታችን ይዘናል። ውስጥ ገብተን ደግሞ አገልግሎቶችን እያየን በዛው እናንተም የምትፈልጉትን ነገሮች ትከታተላላችሁ። አዩቴ እንግባ። መግቢያው ጀምሮ በጣም ይማርካል። ሰላም ሰላም፣ እንደት ነህ እንደት ነህ? እንኳን ሰላም መጣችሁ እሁድ ቤቶች። እንኳን ደህና ቆየህን። የምንም ታዘዝ። አንዳንድ ጉዳዮችን ለማስጨረስ ነው የመጣ ነው። እኔ የፓስፖርት አገልግሎት ሀዩቲ ደግሞ የፋይዳ መታወቂያ አገልግሎት። እሺ መታወቂያ ስል እና ትገባላችሁ። በጣም እናመሰግናለን። ሰላም ሰላም። ኢንቴሪየሩ በጣም ያምራል። አዎ መግቢያው በጣም ቆንጆ ነው። ለአይን ማራኪ ሆኖ ነው የተሰራው። ደግሞ ሲያዩት ያለ አማረ ይባላል። ስንገባበት ጀምሮ እንደዚህ ከአማረ ውስጡም ማሰብ ነው። አዎ ልክ እንደገባን እንደዚህ ለፊት መረጃ እሚሰጥ መረጃ ዴስክ አለ። አዎ እዛ ጋር መረጃ ፈልገው የፈለጉትን አግኝተው ይገባሉ። ከዛ ደግሞ እንደ አማራጭ በጽሑፍም በስክሪንም እዚህ ጋር ዲጂታላይዝ የሆነ ደግሞ እዚህ ጋር አለ። አዎ ሰርቪስ ካታሎግ ላይ ሰርቪስ ካታሎግ የሚላልና ጉዳያችንን አይተን ንግባ። ለምሳሌ እኔ አሁን ኢሚግሬሽን ነው የምሄደው ስለዚህ እሱን እንፈልገው አይደለም። ሰርቪስ ካታሎግ ላይ ብዙ መስሪያ ቤቶች ነው ያሉት፣ በጣም ብዙ መስሪያ ቤቶች ሀያ ሶስት ድርጅቶች ነው ያሉት እዚህ ውስጥ ራሱ አሉ። ኢሚግሬሽን አለ እዚህ ጋር። የስንት ቀን ነው የምትፈልገው? ቱ ደይስ አለ፣ አምስት ቀን አለ አርጀንት ሰርቪስ ይላል፣ አዩ። ስለዚህ የአምስት ቀኑ ነው የምትፈልገው ማለት ነው አንተ። የአምስት ቀኑ ይሻላል። የአምስት ቀኑ አይሻልሀል። የሁለት ቀኑ ቁጥሩ ነው። የሁለት ቀኑ ይሻላል። ለነገሩ ምን አስቸኮለኝ? ጊዜ ስላለኝ የአምስት ቀኑ ላርገው። እሺ፣ የሁለት ቀኑ ከሆነ እንዳስፈለጉን ዶክመንቶች ይዘሀል ማለት ነው። ዶክመንት ሁሉ ዶክመንት አለ እዚህ ጋር። ተሟልቷል። ተሟልቷል። ስለዚህ ስንተኛ ፎቅ ነው የምንሄደው? የኔ ሁለተኛ ፎቅ። እኔ ግን አዩቲ እና ላይፍ ሰርቪስ እኔ ስጠብቅኝ ነው አይደል እስካሁን ያለውጣል። ሰዓቱ የሚወስድብኝ ሰዓት ከስምንት እስከ አስር ሚኒት ነው የሚለው ስለዚህ በጣም ፈጣን ነው። ስለዚህ ጉዳያችን ጨርሰን እንገናኛለን። እንዲህ ለምን አናደርግም? አሁን አንቺ ከስምንት ደቂቃ እስከ አስር ደቂቃ ይላል አለ ሰዓት እንያዝና አንቺም ወደ ፋይዳ ሺጂ፣ እኔ ደግሞ ወደ ሁለተኛ ፎቅ ወደ ፓስፖርት ሰላም ነው። አለን አለን፣ እንኳን ደህና ቆየኸኝ። ስሜ ሰኢድ ይባላል። አለን እዚህ የፋይዳ አገልግሎት ላይ ነው የምሰራው፣ መሶብ አንድ ማእከል አገልግሎት ላይ። ፓስፖርት ከታደሰ ትንሽ ቆየት ትብሏል፣ እና ሰሞኑን ስላስፈለግኝ በእዛው ላድስ ብዬ ነው። ፓስፖርት ማደስ ይቻላል? ናሽናል አይዲ ካሌለ እዚሁ ልጅ ሰፋረግና ናሽናል አይዲ ኮዱን ይዘህ ትመጣለህ። ካለ ግን ናሽናል አይዲ እንደ ፕሪሪኩስት ምና እሱን ይዘህ ትመጣለህ። ከዛ ፓስፖርትን ማድረስ ትችላለህ። እዚህ ፋይዳ ተመዝግቤ ነበረ ከዚህ በፊት ግን ፋይዳ ቁጥሩም አልተላከልኝም፣ ፕሪንት ማድረግ አልቻልኩም። በቃ እንደሌለኝ ነው እየስብከል ከዚህ በፊት ተመዝግቦ ሚሴጅ ያልደረሳቸዋልኝ ተመዝግቦ ደግሞ የበፊቱን ዳታ መቀየር የሚፈልጉት ከሆነ እዚህ መጥተው ይቀየራል። ምን ስም ቅያሬ የሚሆን ስልክም እንደዛ አይነት ነገር ይቀይራሉ። እሺ። ፕላስ ደሞ ተመዝግበው በተለያየ ምክንያት ሚሰጅ የማይደርሳቸው ከሆነ እዚህ ሲመጡ እንዲደርሳቸው ወይም ደግሞ ድጋሜ እንዲመዘገቡ አስፈላጊ ከሆነ እንዲመዘገቡ እናደርጋለን ማለት ነው። እስከዛሬ ያው የሰነፍኩት ወረፋ ይኖራል፣ ሰልፍ ይኖራል ብዬ እሱን ስሽት ሽት ነበርና ምን ያህል ደቂቃ ይፈልጋል እዚህ ያለውን ፕሮሰስ ለመጨረስ ከአስራ አምስት ከሀያ ደቂቃ ፕሮሰሶቹ በአስራ አምስት ደቂቃ ያልቃል። በአስራ አምስት ደቂቃ ያልቃል። እሺ ስለዚህ ሰዓት ላይ ያስበዛው ሰዓት ላይ አይደል፣ ያቸገረ የለውም። እሺ አሁን ይዣለሁ ደቂቃ ስለዚህ ከ15 ደቂቃ በኋላ ቤተሰቦች ፓስፖርት የእድሳት ፕሮሰሱ ተጠናቆ ይጠብቀኛል ማለት ነው። ስለዚህ እዚህ አዲስ አይወጣም ማለት ነው። ከዚህ ስመጣታችን ላይ መረጃ እየወሰድኩኝ መረጃ ዴስክ ላይ ስክሪኖችም ላይ ያየሁ ነበርና የፋይዳ ናሽናል አይዲ ለማውጣት ከ8 እስከ አስር ደቂቃ ነው የሚወስደው ይላል። እንደዛ ነው ስምንት እስከ አስር ደቂቃ ሊወስድ ይችላል። እሺ፣ ቅሬታ ከሆነ ደግሞ ከዛ በታችም እስከ አምስት ደቂቃ ሊጨረስ ይችላል። አሁን የኔ ቢያንስ አመት አልፎታል፣ አመት አልፎታል ማደስ ትችላል። አመት ስላለፈ ምን ያህል ብር ነው የሚጠበቅበት? እንግዲህ አሁን እዚህ ጋር ብሮቹ የሁለት ቀን ከሆነ ኖርማሊ ለኢሚግሬሽን የሚከፈለው ሃያ አለት ሺህ ነው። ቀልጣፋ አገልግሎት ስትሰጥ ሰርቪስ ቻርጅ ይጨምራል ነው። ምን ያህል ይጨምራል? አምስት ፐርሰንት ነው የምትከፍለው አምስት ፐርሰንት ሰርቪስ ቻርጅ ነው። አሁን ሁን ነው ኖርማሉ ነው ብር በሁለት ቀን አገልግሎት። በጣም አመሰግናለሁ ስለመጣና ሰዓቴን እንድጠቀም። አሁን እሱ ጋር ነው ሂድ ያልከኝ። ከዛ በኋላ በጣም እሺ ሶስት አሁን በዚህ ስልክ የተመዘገበ ሰው እንደሌለ ነው የሚነግረኝ አይደል? አዎ መመዝገብ ትቻለሽ። ለመመዝገብ የሚያስፈልጉት ከቀበሌ መታወቂያ የተነስቶ፣ ፓስፖርት፣ መንጃ ፍቃድ እንደዚህ የመሳሰሉት ማንነትሽን የሚገልጽ ነገር ለሽ መመዝገብ ይቻላል። እዚህ መዝገብ ይቻላል። በጣም ጥሩ የቀበሌ መታወቂያ ያለኝ፣ ፓስፖርት አለኝ። ስለዚህ ጊዜ መመዝገብ ይችላለሁ ማለት ነው። አንዱ ካለ በቂ ነው። መሶብ ከሌሎች ተቋማት በጣም የተለየ ነው። ምክንያቱም እዚህ ጋር ብዙ አይነት አገልግሎት ነው ያለው። ብዙ ቢሮዎች ነው ያሉት ኢንትግሬት የሆኑት እዚሁ ጨርሶ መሄድ ይችላል። አንድ ሰው ለሆነ ጉዳይ ከመጣ ፋይዳም ቢሆን ቴሌኮም አገልግሎትም ይሁን ብዙ ቢሮዎች እዚህ ላይ ስላሉ በጣም ቀላል የሆነ ነው። ዲጂታላይዝድ ነው። በዛ ላይ ብዙ መንገላታት የለም እና በጣም ደስ የሚል ስራ ነው። እዚህ እንኳን ከመጣሁኝ ሳየው በጣም በቴክኖሎጂ የታገዘ ነው። ቀልጣፋ ነው አሰራሩ እና ደስ ይላል። ብዙ ሰው በቃ ሌላ ቦታ የለመደው እና እዚህ መጥተው ሲያይ በጣም ልዩነት ስለሚሰማው እና በጣም ተደስተው አማስግናን ነው የሚሄደው። አዎ፣ በጣም ደስ የሚል ነው። በጣም አመሰግናለሁ። ስለዚህ አሁን እዚህ ካውንተር ጋር ሄደሽ። በጣም አመሰግናለሁ።

ይሄ አገልግሎት ሲወስዱ ክፍያ ያለው የምዝገባ ክፍያ የለም የለውም። በነፃ ነው፣ ፍሪ ነው። ፕሪንት ለማድረግ ነው ክፍያ የሚያስፈልገው፣ ለፋይዳ ፕሪንት ለማድረግ ክፍያ፣ ካርዱን ለመውሰድ ምዝገባ ጫ ሰሻል ማለት ነው። እንግዲህ ሜሴጁን መጠበቅ ነው። እዚህ ያለው ነገር አለቀ። እዚህ ያለው ነገር አልቋል። በጣም የሚገርም ነው። ሰዓት ይዤ ነበር ቅድም። ቤተሰቦቻችን ቅድም ከ15 እስከ 20 ደቂቃ ነበር ያለው ማክሲማም ቢበዛ ግን፣ እኔ እዛ ጋርና እዚህ ጋር ባገኘሁት አገልግሎት ዘጠኝ ደቂቃ ነው። ከነጎዳ 10 ሰዓት ነው መጣው ማለት ነው። ከነጎዳ 10 ሰዓት ስመጣ ምንድነው አገልግሎት የሚሰጠኝ? ወስጄ መሄድ ብቻ ነው። ሃዩቲ ፋይዳ ዲጂታል እያወጣች ነው። አረፈ ብዬ ደግሞ እሱ አልጠብቃት አመሰግናለሁ። እሺ እሺ። መልካም ቀን መልካም የስራ ቀን ቤተሰቦቻችን። የፋይዳ መታወቂያዬን በጣም በቀላሉ በአጭር እና ቆንጆ በሆነ ሁኔታ በጥሩ ፈገግታ በጥሩ ገለጻ ተስተናግጄ እጨርሻለሁ። ደስ ይለኛል እንዴ! በጣም ጥሩ አገልግሎት ነው ያገኘሁት። እሺ እሺ። ቤተሰቦቻችን አሁን አሁን አይደለ ፋይዳ የተመዘገብኩት አሁን ቴክስት ደርሶኛል። ምን ያክል ቀልጣፋ እንደሆነ አገልግሎቱ በዚህ በእኔ ማየት ትችላላችሁ ማለት ነው። ወደ ጆስ ጋር እንሄዳለን። ጆስ አዩቲ ጨረስ፣ እንዴት ነበር? በጣም ደስ ነበር ነው አንድ ጉዳይ፣ የፓስፖርትን ጉዳይ በዘጠኝ 9 ደቂቃ ጨርሼ አሁን ደግሞ ዶክመንት አውተንቲኬት ላስደርግ ነው። አገልግሎት ሲባል ስታሰር ይዛ ልጆች እንት ሲያረጉ ስን ሲያረጉ ምንድን ነው ስላቸው፣ ደግሞ እንዳጋጣሚ ቤተሰቦች ሙሉ ዶክመንት ይዤ መጣሁት እና ይህንን አውተንቲኬት ልናደርጉ ነው እና በአንድ ድንጋይ ብዙ ጉዳይ

ሰላም፣ ሰላም፣ ሰላም፣ ሰላም። የአስረኛ እና አስራ ሁለተኛ ክፍል ዶክመንቶችን ኦንላይን ሞልቻለሁ፣ አታች አድርጌያለሁ። አውተንቲኬት ለማስደረግ ነበር። እናንተ ጋር እዚህ ነው የተጠቆሙ። ኦኬ፣ አፕላየር ጋር ያለው ስለዚህ፣ በቴክስት የገባልኝ እሺ፣ ነበር እሺ። አሁን የገባልኝ ቁጥር አለኝ ያው አውተንቲኬት ለማድረግ ሪዝን ይጠይቃል ማለት ነው። እውነት ነው። ሪዝን ይጠይቃል። ለምሳሌ በሀገር ውስጥ ከሆነ በመስሪያ ቤት ለመንጃ ፍቃድ እና የስራ ቅጥር ከወጣ መስሪያ ቤቶች ሪትን ይሆናል፣ እንትን ይጽፋሉ። ለውጭ ፕሮሰስ ከሆነ ደግሞ ስኮላር ቪዛ ዲቪ ምናምን ካላቸው ወይም በቤተሰብ ኬስ ከሆነ ሪትን የሆነ የተጻፈ ነገር ካላቸው ወይም የመኖሪያ ፍቃድ ካለው ውጭ ሆኖ እዚህ ፕሮሰስ ማድረግ ከፈለገ በሱ በሱ ምክንያት መረጋገጥ ይችላል። ምናልባት ቤተሰቦቻችን የሚፈልጉ ከሆነ እዚህ የአስር እና የአስራ ሁለት ብቻ ነው የሚቻለው? ወይስ አውተንቲኬት ብቻ ሳይሆን የጠፋበት ማውጣት ይችላል። ሪሰርቲፊኬት ሪሰርቲፊኬት ዊዝ ትሩ ኮፒ ኦፕሻል ትራንስ ክሪት ስፔሊንግ ኮሬክሽን ምናምን ያው እዚህ አገልግሎት ማግኘት ይችላሉ። ሁሉም ነገር ከዶክመንት ጋር የተያዙ የ10ና የ12 እዚህ ድግ ይገኛል ማለት ነው። አገልግሎት ሩቅ ያለ ሰው ደግሞ ግዴታ እዚህ መምጣት አይጠበቅበት። ባሉበት ሆነው በዌብሳይቱ ሞልተው ዴሊቨሪ ሞድ አድራሻውን ባሉበት ቢሞሉ ካሉበት ቦታ ማድረስ ይቻላል። እስኪ መታወቂያ ስለ እሺ ሰዓት ይሞታል። አልቋል? አዎ አልቋል። ኦ ስለዚህ በቃ ሌላ ምንም ነገር የለም። ያው ሌላ ምንም ነገር የለም። ነገር ግን ለውጭ ፕሮሰስ የምትፈልግ ከሆነ ውጭ ጉዳይ እነሱ ጋር አለ። ከነሱ ደግሞ መጨረስ ትችላለ። እሺ፣ በጣም አመሰግናለሁ ቤተሰቦቻችን። ይህንን መጀመሪያ ላይ አፕላይ ያደረኩት ሰርቪስ ዶት ኢኤኢኤስ ዶት ኢቲ ላይ 200 ብር ብቻ ተከፍሎ ነው። በዚህ ደቂቃ ውስጥ ያው አውተንቲኬት ሆኖ ተሰጥቶኛል ዶክመንቴ። በጣም ቆንጆ ቀልጣፋ አሰራር ነበር። አመሰግናለሁ በጣም።

በጣም አገልግሎቱ ዲጂታል ነው፣ በቴክኖሎጂ የታገዘ ነው። ከዛ ደግሞ በጣም ቀልጣፋ ነው። ከዛ ደግሞ ግልጽ ነው። ሰው የት መጣ ምን እንደምታደርግ ምን እንደምትጠቀም ምን እንደምታገኝ በጣም ግልጽ ነው። ከስሙ ራሱ ስንነሳ መሶብ አይደለም የሚለው መሶብ ሰብሰብ ብለን በጋራ ማእድ ምንጋራበት የተለያዩ አይነት ምግቦች የሚኖርበት አይደል? ከዛን ደግሞ ሰብሰብ ብለን ደግሞ ከመብላት ባለፈ ለበዓላት ለተለያዩ ዝግጅቶች ነው የሚወጣው። ሁሌም ላይ ወጣ ይችላል ይሄኛው ደግሞ በጣም ለየት ያለው ማለት ምን ሰማም ሰርች አብሪቤሽኑን ደግሞ ስንመለከት መሶብ በሚለው ሞደርን ኢትዮጵያ ሰርቪስ ኮር ኦርጋናይዝድ ቤኔፊት ኦ የሚል ትርጉም አለ እያንዳንዱ ነገር ማለት ነው አንደኛ ሰብሰብ ብለን የምንመገብበት የጋራ መገቢያ ሲሆን መሶብ እዚህ ጋር ደግሞ ስናመጣው ብዙ ድርጅቶች አንድ ላይ ያሉበት 23 ድርጅቶች 170 በላይ አገልግሎቶችን የምናገኝበት ሁሉን በአንድ ያዘ ማዕከል ነው ስድስት ወር አካባቢ ነው የሚሆነው ይህ ሲመሰረትና መጀመሪያ ላይ ተወሰኑ ተቋማት ነበሩ 12 ድርጅቶች ነበሩ፣ 41 ሚሊዮን ሰርቪሶች ነበሩና በስድስቱ ውስጥ ግን ከመቶ ሰባ በላይ የሆኑ አገልግሎቶችን ነው የሚሰጠው። በጣም ብዙ ተቋማት አሉ እና በጣም ትልቅ ስኬት ይመስለኛል። ከመቶ ሰባ በላይ ተገልጋይ ተገልግለዋል፣ እዚህ ከመቶ ሺህ በላይ ተገልጋይ። ሌላው ደግሞ በጣም ደስ ያለኝ ነገር ለሰራተኛውም፣ ለተገልጋዩ የሚያስበ አሁን ብዙ ሰዎች ለጄኔት ይዤ ልሂድ፣ ለጄኔት አስቀምጬ ልምጣ የሚሉ ሰዎች አሉ። ልጃቸውን ይዘው መጥተው አስቀምጠው አገልግሎታቸውን ጨርሶ መልሶ ይዘው የሚሄዱበት ዴይ ኬርም አለ። ሰራተኞችም እዚህ ውስጥ የሚሰሩ ሰራተኞችም ልጆቻቸውን አስቀምጠው ያለ ሀሳብ ያለ ጭንቀት

ማታ የሚመለሱበት ማለት ነው። እሱንም ሳይ በጣም ነው ደስ ያለኝ። እንደዚህ በአገልግሎት አሰጣጥ ላይ ምንድን ነበር መሰለ በፊት ላይ ብዙ ጊዜ ቅሬታዎች ይነሱ ነበረ። ግልጽነት ይጎላቸዋል፣ ቢሮክራሲው በጣም አድካሚ ነው፣ ብዙ ቦታ ለመሄድ ከዛ ደግሞ አንዱን ጉዳይ ለመግዳል በጣም ጊዜ ይወስዳል ማለት ነውና ይሄን ይሄን ታሳቢ ተደርጎ ደግሞ በዲጂታል መንገድ በዚህ መንገድ ሲሰራ ደግሞ አገልግሎት ሲዘምን ከዛ ደግሞ አንድ ቦታ ተሰብስቦ ደግሞ እንደዚህ ሲሆን ነው። በጣም ትልቅ ነገር ነው አይደለ? አንዳንድ ተቋማት ሀገርን ይመስላል ይችላሉ ይባላል እና እንደዚህ አይነት ደግሞ ግልጸኝነት፣ ቀልጣፋ፣ ተደራሽነት ያሉ ተቋማቶች ደግሞ በሰፉ ቁጥር ሀገራችን የሚመስሉ ኢትዮጵያ፣ ለካ እንደዚህ እንደዚህ አይነት አገልግሎት ይሰጣል የሚለውንም ማሳያ ስለሚሆን መሶብ ደግሞ ለዚህ በጣም ትልቅ ማሳያ ነው። ይህ ማል የፌደራሉ ነው። ይሄ በነገራችን ኢንቴሪያን አካባቢ ያለው የፌደራሉ ነው። በጣም ደስ የሚለው ደግሞ ክልል ከተሞች ላይም ተመርቋል። አዳማ፣ ጅማ፣ ሻሸመኔ፣ ድሬዳዋ፣ ባህርዳር እነዚህ የመሳሰሉ ሌሎች ከተማዎችም ላይ ተመርቋል። መሰለኝ አዲስ አበባ ክፍለ ከተሞች ላይ አለ፣ አራዳና ቦሌ አለ። ቦሌና አገልግሎት ማግኘት ለሚፈልጉ ማለት ነው። አዲሱ ነገር መሶብ ላይ እየሰማ ነው፣ የአፍሪካ ምርጥ አገልግሎት ማዕከል ተብሎ ተሸልሞ ነበር እና የሸለመው የሽልማቱን መንገድ ደግሞ ኦል ኢንተለጀንስ ኒው አፍሪካ ዋዌይ ኮኔክሽን 2025 ላይ የተዘጋጀው መድረክ ላይ ማዕከሉ ከጀመረ አንስቶ እስካሁን ድረስ ላከናወኗቸው የሰራዎች የዲጂታል መንገዶች የአገልግሎት አሰጣጥ መዘመኖችን ሽልማት አግኝቷል እና በስድስት ወር ውስጥ መጥቶ ከመቶ ሺህ በላይ ሰዎችን አገልግሎ ከዚህ ደግሞ እንደዚህ መሸለም ደግሞ በጣም ትልቅ ነገር ያስፈልጋል። ቻይና ላይ ነው። ሌላው ደግሞ የሰማ ነው። እዚህ የሚሰጡ አገልግሎቶች የተመረጡ በጣም ብዙ ሰው የሚበዛባቸው በዚህ በሁለት በሶስት ወር በአጭር ጊዜ ውስጥ ወደ ሀያ አራት ሰዓት እንደሚያደርጉ ሰምተናል። ሰው ለሊት የሚፈልግ ለሊት ቀን የሚመጣ ቀን አሁን እስከ አስራ አንድ ሰዓት ተኩል ነው። ቤተሰቦቻችን ብታዩት አይደለም መታችሁ ጉዳያችሁን ብትፈጽሙ ብትጨርሱ በጣም እኛም ጉዳያችንን እንጨርሰን በዛው አሰራሩንም ነበር ያየ ነው። አይቲ አመስግናኝ አዎ፣ በጣም ገበታ ላይ እንብላ።